መንግስት ነዳጅ ላይ ከፍተኛ ድጎማ በማድረግ ወደ ሀገር ውስጥ ያስገባል። ታዲያ የሀገር ውስጥ የነዳጅ ገበያን ከዓለም ገበያ ጋር ለማጣጣምና ለድጎማ የሚወጣውን ከፍተኛ ወጪ ለማስቀረት የሚያደርገውን ድጎማ አቁሟል። ይሁን እንጂ መንግስት ከፍተኛ በጀት በመመደብ በቂ ምርት ወደ ሀገር ውስጥ ያስገባ ቢሆንም ያለ አግባብ መክበር የሚፈልጉ አካላት ነዳጅ እያለ የለም በማለት የትራንስፖርት እንቅስቃሴውን ለማስተጓጎል ሲሞክሩ አግኝቻቸዋለሁ፣ ይላል የንግድና ቀጠናዊ ትስስር ሚኒስቴር። እንዲህ ያሉ ግለሰቦችና ተቋማትን መንግስት አይታግስም ያለው ሚኒስቴር፣ መስሪያ ቤቱ እርምጃ መውሰድ ጀምረዋል። ከንግዱ ማህበረሰብ ጋር ስንወያይ በቅርቡ እናስተካክለን ያልነው በቅርቡ ግንቦት የሰባት አስተካክለን ወጥተናል። ከዚህ በኋላ በየወሩ መጨረሻ የሚደረግ የዋጋ ጭማሪ አይኖርም። የዓለም ዋጋ ከጨመረ ይጨምራል። የዓለም ዋጋ ከቀነሰ ይቀንሳል። በአዲስ አበባ ከተማ የቤንዚንና የነጭ ናፍጣ አቅርቦት ችግር የለም። ከትናንት ማታ ወደ ዛሬ ያደረ ማታ ባረጋገጥ ነው፣ ጉድጓዶች ላይ ባደረግ ነው ቴስቲንግ ነጭ ናፍጣ ሁለት ነጥብ ሶስት ሚሊዮን ሌትር አድሯል። ቤንዚን ሶስት ሚሊዮን ሌትር አድሯል። አዲስ አበባ ውስጥ አምስት ነጥብ ሶስት ሚሊዮን ሌትር እያለ ነው የሁሉ ሰልፍ ያለው ማለት ነው። ይሄ በአቋራጭ ለመክበር ብቻ ሳይሆን የራሱ ያለው ገንዘብ ገንዘብ ለማጋበስ የሚደረግ ሩጫ በመሆኑ ትናንት በማህበራዊ ሚዲያ ገጻችን እንደገለጽ ነው ዛሬ ጠዋት ሰፋፊ እርምጃዎች ተወስደዋል። በሁሉም ማደያዎች ላይ አምስት ቡድን ልከን በዛሬው ጊዜ እያጣሩ ነው ያሉት። እስካሁን ባለው ሁኔታ ባምቢስ ያለው ኖክ እና መርካቶ ያለው አበሻ ማደያዎች ሙሉ ለሙሉ ታሽገው ስራኬዎቻቸው ታስረው የቁጥጥር የተደረገ ነው ያለው። በቅርቡ የገንዘብ ሚኒስቴር የ2018 ዓ ም በጀትን በተመለከተ ለህዝብ ተወካዮች ምክር ቤት ያቀረበው እቅድ በበጀት አመቱ ከነዳጅ 3 ቢሊዮን ብር ገቢን እንደሚሰበስብ ያሳያል። ይህ መረጃ በተሳሳተ መንገድ መሰራጨቱ አሁን እየተፈጠረ ላለው ችግር አንድ ምክንያት ሆኗል። ከጨመረው የነዳጅ ዋጋ እኩል አልጨመርንም ነው እንጂ እያልን ያለነው ቫትና ኤክሳይዝ ታክስ አሁንም እየተከፈለ ነው ያለው ከ15 ብር በላይ በአንድ ሌትር ክፍያ የተከፈለ ነው ያለው። ሶስት ቢሊዮን ሳይሆን አመታዊ በአመት ደረጃ ከ56 ቢሊዮን ብር በላይ የሚሰበሰብበት ስለሆነ አዲስ አይደለም። ይሄ አቅርቦት ችግር አይደለም። በመላ አገሪቱ ደረጃ ባለፉት 11 ወራትም 3.9 ቢሊዮን ነው አምና ተመሳሳይ ወቅት የቀረበው። ዘንድሮ 4.2 ቢሊዮን ሌትር ማቅረብ ተችሏል። የ10 ፐርሰንት እድገት አለው። ምርት እያቀረበ ነው መንግስት ከአራት ቢሊዮን ዶላር በየአመቱ እያቀረበ ነገር ግን በመስገብገብና ይሄ ነገር ቢመጣ በንፋስ አመጣሽ ገንዘብ አግኝቼ ከብራለሁ የሚሉ አካላት ከድርጊታቸው እንዲቆጠቡ ጠበቅ ያለ ማሳሰቢያ መስጠት ፈልጋለሁ። ይህን ተላልፎ የሚገኝ ማንም ሆነ ማን ማደያ፣ ኩባንያ፣ ትራንስፖርት አጓጓዥ ላይ አዋጁ በሚደነግገው አግባብ ያለምንም ቅድመ ሁኔታ እርምጃ የምንወስድ እና መውሰድ የጀመርነው መሆኑን ለመግለጽ ነው። ያለ አግባብ ለመክበርና በተሳሳተ መረጃ የሚመሩ የዘርፉ ተዋናዮች በሕግ ተጠያቂ ከመሆናቸውን ባሻገር ለከፍተኛ ኪሳራ የሚዳረጉበት አጋጣሚ በመኖሩ ጥንቃቄ ሊደረግ ይገባል። ቤንዚን ከዓለም ዋጋ አጣጣምን በኋላ የዓለም ዋጋ ሲቀንስ ቀንሰን፣ ብዙ ነጋዴዎች ወይም ኩባንያዎች በእጃቸው ያለው ቤንዚን ምርት ለኪሳራ ዳርጓቸዋል። አሁንም የዓለም ዋጋ ቢቀንስና ብንቀንስ በእጃቸው የያዙትና አለግባብና እና ተረፋ ላይ የሚሉ ጉዳይ ተጨማሪ ኪሳራ የሚያመጣ ሁኔታ ሆነዋል ማለት ነው አሁን ላይ በተያዘው በጀት ዓመት ከ7 ቢሊዮን ብር በላይ በመመደብ ከ4 ቢሊዮን ሊትር በላይ ነዳጅ ወደ ሀገር እየገባ ሲሆን በቂ ምርት እያለ እንደሌለ በማስመሰል በኢኮኖሚያዊና ማህበራዊ እንቅስቃሴው ላይ እንቅፋት በሚሆኑት ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል።